ሰላም፣ ሰላም ጤና ይስጥልኝ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ፣ ጓደኞቼ በመላው ዓለም የምትገኙ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን፣ ክብሩ ይስፋ። ለድንግል ማርያም ልጅ ለመድኃኔዓለም ለዚህ ችለት ለዚህ ሰዓት ለዚህ ደቂቃ ያቆየን አምላክ ምስጋና ይድረሰው።

ነው ቤተሰቦቻችን፣ እንዴት ነው? አልወደዳችሁም? እስኪ ዋታሴ እኔ ማ በቀሚስ ለምዳችሁኝ ያላችሁ ነገር እዘዙ። ያምራል እንደኔ፣ ደግሞ ወፈር ያላችሁ ካላችሁ በልካችሁ እንደሙ፣ ሸንቀጥ ያላችሁ ካላችሁ፣ ወፈር ያለ ሰው ካለ እንግዲህ እንደምትመለከቱት ያው ሁላችሁም ታውቃላችሁ። ያላወቃችሁ እመቤት የሀገር ባህል ልብስ ብላችሁ ማወቅ ትችላላችሁ። እንግዲህ የሀገር ባህል ልብስ እንደጀመርኩ ሁላችሁም ታውቃላችሁ ማለት ነው፣ ውድ ቤተሰቦቼ። እሺ ቤተሰቦች።

ያልሰማችሁና ያላያችሁ ካላችሁ ደግሞ እንደምትመለከቱት እኔና ጸደ እንደዚህ በሚያምር ውብ በሆነ ሽፎን ብትን እያልን ነው የባህል ልብሳችን እያስተዋወቅን ማለት ነው። ቤተሰቦች፣ የባህል ልብሱ ብቻ ሳይሆን ሽፎኖችንም በተለያየ ዲዛይን፣ በመረጣችሁ ዲዛይን፣ በምትፈልጉት ከለር፣ በምትፈልጉት ሳይዝ፣ በምትፈልጉት መስራት እንችላለን፣ ወደ እናንተ ማድረስ እንችላለን። ቤተሰቦች ከእናንተ

ጠበቀው የደወላችሁ ማዘዝ ብቻ ነው። የት ነው አድራሻሽ ምናምን ለምትሉ በዜሮ ዘጠኝ ሰባ ሰባት ሰማኒያ ስምንት ሰማኒያ ስምንት ዘጠና አምስት ላይ መደወል ብቻ ነው የሚጠበቅባችሁ። ያልሰማችሁ ካላችሁ እንግዲህ እንድትሰሙ ነው። የሰማችሁ ደግሞ እንድታዘዙ ነው። እያዘዛችሁኝ እያበረታታችሁኝ ስለሆነ ደግሞ በጣም አመሰግናለሁ። እግዚአብሔር ያከብርልኝ። አሁን እንደምትመለከቱት በዜሮ ዘጠኝ ሰባ ሰባት ሰማኒያ ስምንት ሰማኒያ ስምንት ዘጠና አምስት ላይ ዋትሳፕና በኢሞ ድምጻችሁ ማስቀመጥ ትችላላችሁ። ውብ የሆነ ሽፎኖችን እንሰፋለን እናደርሳለን። ሌላ ደግሞ የባህል አልባሳቶችም አሉ። በሌላ ደግሞ ምንድን ነው የጎጃ መስቀል ማዘዝ እንፈልጋለን ያላችሁ ብዙ ሰዎች አላችሁ። እኔ እንግዲህ ከአንገት ስለማላደርገው በሽፎንን በማንኛውም ልብስ ነው ማደርገው። ሌላ ጌጣጌጥ ላደርግ እችላለሁ፣ ግን ለምትመለከቱት ግርማ መስ አለ ግሬቱ ራሱ በቂ ነው። ስለዚህ ዘ ዳንጉል በዚህ ስልክ ማዘዝ ትችላላችሁ። በየትኛውም አለ ላይ ጫጉ ይሄ ራሱ አንድ ባህል ነው። ለማንኛውም ቤተሰቦችን መስቀልም ብዙዎቻችሁ ጠይቃቸዋል። ሌላው ደግሞ የጎጃም ኩታ በጣም ሚገራሉ። የጎጃም ኩታ መቀነት፣ አለ ጋቢ ያለ ሁላችሁም በዛዙ። እንደዚህ አይነት ነገር ጥሩ ጥሩ ነገር ስንሰራ ያው ይታወቃል፣ አይታይም። እና እየገባችሁ ሰብስክራይብ አርባት እያበረታታችኋት ነው

እኔም ምርጫ ከሁን በፊት እንደምታውቁት ሱሪ ለባሽ ነበር። አሁን ግን ቀሚስ አለመልበስ አልችልም። ከቀሚስ ውጭ መልበስ አቅቶኛል። ደግሞ ያበዛነቻችሁ በጣም ነው የሚያምረው። የተለያየ ዲዛይን በተለያየ አማራጮች አሉ። እሰዙ ካሉበት እናደርሳለን። በጣም ነው የሚያማምሩት። እናመሰግናለን ተገ ጓ

ቤተሰቦች እንደምትመለከቱት በጣም በሚያማምር ልብስ ፍክት እያል ነው። ከሽፎን እስከ አገር ባህል ልብስ የተለያዩ ልብሶችን እናንተ ማዘዝ ትችላላችሁ። እኛም መስራት እንችላለን ማለት ነው። በአስተማማኝ ጥራቱ አስተማማኝ፣ ዋጋውም አስተማማኝ የሆነ ኪስም አይጎዳም። እመቤት የሀገር ባህል ልብስን ለማዘዝ በ09778888 95 ላይ በዋትሳፕ ና ኢሞ ላይ ድምጻችሁን መልእክታችሁን ማስቀመጥ ትችላላችሁ። በምትፈልጉት ከለር በምትፈልጉት ሳይዝ በምትፈልጉት መጠን መስራት እንችላለን። የምትፈልጉትን የከለር አይነት መርጣችሁ መላክ ትችላላችሁ። እኛም ጋለን እናንተም በመረጣችሁት በትእዛዝ መስራት እንችላለን። ውድ ቤተሰቦቼ ከአገር አቀፍ እስከ ዓለም አቀፍ ማድረስ እንችላለን። እናንተ ብቻ እየደወላችሁ ማዘዝ ነው። እንዲሁም ደግሞ በአብዛኛው በድምፅ ዋትሳፕ ላይ እና ኢሞ ላይ መልእክታችሁንም እና የምትፈልጉትን አልባሳት መርጣችሁ ማስቀመጥ ትችላላችሁ። ስለምታበረታቱኛ አመሰግናለሁ። እግዚአብሔር ያክብርልኝ። ሀገራችን ኢትዮጵያን ሰላም፣ ህዝባችንን ሰላም ያደርግልን። ሰላም ሲሆን ነው እንደዚህ መንቀሳቀስ የሚቻለው፣ ና እንደፈለግን ወጥተን የምንገባበት የምንሰራበት ዘመን ይሁን። ውድ ቤተሰቦች፣ ሀገር የኢትዮጵያ ሰላም፣ ሽብዛ ጥላትሽ ይውደም አንችን በክፉ የሚያይሽ በክፉ የሚመለከትሽ ጥላትሽ ሁሉ ከገሮች በታች ይሁን። ውድ የሚበልልሽ ሀገሬ ኢትዮጵያ እናቴ ሁሌም ከፍ ባይልኝ እናንተም እግዚአብሔር ያክብርልኝ። በመለው ዓለም ያላችሁ ቤተሰቦቻችን ባህላችንን ስናስተዋውቅ ከመንጊዜውን በላይ ብታበረታቱን የተሻለ ነው። ምክንያቱም በዓል ኩራት ነውና ማለት ነው።